ብዙ ጊዜ መመጫት ያሮት ነበረ። አንዳንድ አስተማሪዎች በጣም ንጹህ ሳይሆን ለመቆጣት ይሞክሩና ሲያዩት ስዕሎች አሉት። እንግዲህ አሁን እዚህ ፊቴ ያለው አርቲስት ሰለሞን በየነ ይባላል። እና የአርት ስራዎቹ እነዚህ ናቸው። ኢትዮጵያ በቃ የኛን ባህላችንን፣ ታሪካችንን የሚገልጹ እሺ፣ አሁን እነዚህን ስዕሎች እንግዲህ ስናይ ይሄኛው መስቀል ነው፣ እዚህ ጋ ያለ መስቀል ነው። የኢትዮጵያ አልፋቤቶች ናቸው፣ ሰፋ ቤቶች አሉ። በጣም ሚገር ገር የሚገርም ድንቅ ችሎታ ነው። በመጀመሪያ ደረጃ ይህንን ስትሰራ እነዚህን ነገሮች ስትሰራ እዚህ ደረጃ ከመድረስ በፊት

ጁን ልጅነት ጀምሮ የነበረ በኋላ እዚህ ሀገር የዛሬ ሀያ አምስት ዓመት አካባቢ ከመጣሁኝ በኋላ እየበለጠ ደግሞ የአርት ፍላጎቱ እየጎለበተ ሲመጣ ሞር ወደ አርት ላይ ማዘንበር ቀጠልኩኝ ማለት ነው። እና ኢንተረስቱ ያው ከልጅነት የጀመረው ግን መጀመሪያ፣ ለምሳሌ የዚህ ሙያ እንዳለ የዚህ ፍላጎቱ ምኑ እንዴት ያን ታለንቶ ያንተን ይሄ የውስጥ ስጦታህን እንዴት አገኘህ? ያው ልጅ ሆነሽ አይታወቅሽም ብዙ ጊዜ ሰዎች እጅ ጽፈትሽን ያሉ እጅ ጽፈትህ በጣም ነው የሚያምረው። ደግሞ የተመማርባቸው የምማርባቸው ደብተሮች ላይ ብዙ ጊዜ መጫት ያበ ነበረ። አንዳንድ አስተማሪዎች በጣም ንጹህ ሳይሆን ለመቆጣት ይሞክሩና ሲያዩት ስዕሎች አሉት እና አርቲስት ነህ ማለት ነው ይላሉ። እና እንደዛ አይነት ተሰጥኦ እንዳለ ሰዎች ከሚሰጡኝ ኮመንት የተነሳ ነው የበለጠ እያወቁት የመጣሁት። ሌላው አንድ የጂኦግራፊ አስተማሪ ትዝ ይለኛል። ጂኦግራፊ ማስተማር ሲፈልግ ወጥተህ የዓለምን ካርታ ብላክቦርድ ላይ ሳሌ ነበር እና እሱ እሱ ያነቃቃሻል፣ ያበረታታሻል አርት የሚለውን ነገር እና ያው በውስጥሽ ያለ ነገር ሲሆን ላንቺ ላይ ይታወቅሽ ይችላል፣ ግን የሚያዩት ሰዎች እያደነቁ ሲመጡ ያኔ ነው የምታውቂው ማለት ነው። ከዛ ስጦታ ከውስጥ ደግሞ እየፈነቀለ ይመጣል ማለት ነው። አሁን ታዲያ እንግዲህ የስዕል ብዙ ብዙ ያለው ፊደላት ላይ መስቀሎች ላይ ወደዚህ እንዴት ነው እና አንተ ደግሞ ቅርጻ ቅርጽ መስራት ላይ እንትን እንዴት ነው እነዚህ ነገሮች ወደ አንተ ወደዚህ ልትመጣ የተቸላለ ምሳሌ በስዕል የምትገልጻቸዋሉ አሁን ይታየኛል ይህኛው ለምሳሌ ይህን በቅብ ነው በቅብ ነው። ሌሎቹ ግን በቅርጻ ቅርጽ ናቸው። እና እና ደግሞ የሚገርመው ደግሞ በጣም እነዚህ መስቀሎች በጣም ጥንታዊ የሆኑ ይህንን አይነት መስቀል ሁሉ ቦታ ላናገኘው ይችላል። እንደገና ደግሞ በጣም ደግሞ የድርሳነ ሚካኤል ነው የሚለው ከላይ ይሄ ጽሑፉ እና እንዴት ነው እንደዚህ ሃይማኖታዊ ነገሮች ላይ ደግሞ በተለይ ኦርቶዶክስን የሚያንፀባርቁ ስ እንዴት ነው ከልጅነትህ፣ በጣም የኦርቶዶክስ ቤተሰቦች አንስ ጥብቅ አማኞች እና አንተም ደግሞ ውስጥ እንዴት ነው? እንዳልሽው ብዙዎቹ ስራዎቼ የኦርቶዶክስን ሃይማኖት የሚያንፀባርቁ በተለይ ደግሞ መስቀሎቹ እና ኬሶቹንም እና እንደምታያቸው እና ይሄ ከምንድነው የመጣው? እኔ ያደግኩት ኦርቶዶክስ ክርስትና በሚያመልኩ ቤተሰቦች ውስጥ ነው። ያው ከቤተሰብ ጋር እየጾምን አመት በዓልን አንድ ላይ ተሰባስበን እያከበርን የሚያሳልፍ ነው እና ያ ለእኔ ወደ ኋላ ሄጄ ሳየው ከሃይማኖቱ ውጭ ራሱ የሚሰጠ ትልቅ ትርጉም አለ። ተሰባስቦ አመት በዓል ሲደርስ አንድ ላይ መብላቱ አመት በዓል ሲደርስ የአመት በዓል አዲስ ልብስ ተለብሶ ቤተክርስቲያን ሄደን ስን ጾም ወይም ደግሞ ጾም ስንፈታ እና እሱን እሱን ስለሚያስታውሰኝ እነኝህ አይነት ነገሮች ስትሰራ ወደዛ ጊዜ ነው የሚመስለኝ። እና ብዙ ሰው እንደውም ለምንድን ነው ጊዜ መስቀል የምትሰራው ለምን ሌላ ነገር አትሰራም እያለ ይጠይቀኛል። እና አንድ ሁለት ሌላ አርት ከመስቀል ውጭ ከሰራውም በኋላ ተመልሽ ወደዛው ነው። እና እሱ ይመስለኛል በጣም እንትን የሚያረገኝ የልጅነቱ ከወንድም ከእህት ጋር ከዘመድ ጋር የዓመት በዓሎቹ እና ቤተክርስቲያን ውስጥ የሚጫወተው ሚና ቀላል ስለሆነ ለዛ ይመስለኛል። እና አዎ ያን ምክንያቱ አስተያየት ብሰጡ ብትሞክረውም ግን ውስጥ ግን አልተቀበለውም አልመጣም። ስለዚህ ወደዛው ስቲል የሚስበኝ ነገር አለ ምክንያቱ ኢቨን መስቀልም ቢሆን በተለያየ መልኩ ያ የመስቀልንትን ሊገለጽ ይችላል ብዬ አምናለሁ። በአንድ መልኩ አሁን እዚህ ቀርጬ ስላስቀመጥኩት አለቀ ማለት ላይ አሁን ይችላል። አርት ሲባል ሁልጊዜ አዲስ ነገር መፍጠር ማለት ማለት። ስለዚህ እዛ አዲስ ምንፈጥራቸው ነገሮች ውስጥ መስቀሎች እና የቤተክርስቲያን ሂደቶች መጨመር ከቻኩኝ ደስ ብሎ አንዳንድ ጊዜ አርቲስቶች ይሄ ነገር ጥሩ ይሸጣልና ይሄ ነገር ስራ ብሎ ይሰራሉ። ለኔ ብዙ ጊዜ አይሰራም። እሱ የተወሰነን በኋላ ከውስጥ የውስጥሽ የሚሰማሽና እንትን ምኖር አለበት። ስለዚህ እሱ ይመስለኛል። ያ የሚገርም ነው የሚገርም ነው እና እዚህ ላይ እንግዲህ የአንተ ስጦታ እግዚአብሔር የሰጠ ስጦታ እንዳለ ሆኖ ከፍተኛ የወላጆችህ ተምሳሌነት ነው ማለት ነው። በጣም ወደዚህ የአርት ስራ ሆኖ የአርት ስራት ስጦታ ነው። ሌላውንም ልሰራው ትችላለህ ነገር ግን ወደ መስቀል ወደ ኢትዮጵያ ኢትዮጵያን የሚገልጹ ነገሮች ላይ ኦርቶዶክስን የሚገልጹ ነገሮች ላይ እንግዲህ ያገኘኸው ከወላጆች የወረስ ነው እና ወላጆች ደግሞ በአንተ ላይ የሰሩት ስራ ማለት ነው እና አሁን የአንተን ስጦታ በጣም እያደነቅ የወላጆችህን ደግሞ እዚህ ላይ በጣም በቃ የሚገርሙ ወላጆች ብለን ትላቸዋለ። በጣም የሚገርም ነው። አንተ አሁን ታዲያ ምን ታስባል? ለልጆች አሁን ለምሳሌ ለትናንሽ ልጆች ወይም ለወጣቶች ወላጆች የልጆቻቸውን ስጦታ አውጥተው እንዴት አድርገው ነው ያላቸውን ስጦታ ከውስጥ ልጆቹ ፈልፍለው አውጥተው በዛ ላይ እንዲያተኩሩ ለማድረግ ወይም ውስጥ ስጦታቸውን እንዲያወጡ ለወላጆች ምን ትመክራል? እንግዲህ ያው ልጆች ከሁሉም በላይ ጥሩም ይሁን ምንም አይነት ነገር የሚማሩት ከወላጆቹ ጊዜ ከተወለዱ ጀምሮ ተወሰነ እስኪደርሱ ድረስ የሚያሳልፉት እና የሚንከባከባቸው ከመጥፎ ነገር የሚከልላቸው ወላጅ ነው። ስለዚህ የወላጅ ልጆች ላይ ስናሳድግ የሚኖረን ኃላፊነት ቀላል አይደለም እና ይሄንን አሁን በኔ ወገን አርትን በተመለከተ ምሰራቸውን ስራዎች በተመለከተ ብዙ ጊዜ ባህላቸውንም እንዲያጡ አርት ምን እንደሆነ እንዲገነዘቡት እና እንደዚህ አይነት ኢንትረስት እንዲኖራቸው ቋንቋችን ምን እንደሚመስል እዚህ ሀገር ብንኖርም የራሳችን የሆነ ዩኒክ የሆነ ቋንቋዎች እና አለባበስ ባህል እንዳለን ማሳየቱ ልጆችም ደግሞ በጣም ኢንትረስት ሆኖ የሚጠይቁኝ ጥያቄዎች እና ከኔም ጋር ውስጥ ሾፕ ውስጥ አብረው ስለሚሰሩ በጣም ነው ደስ የሚለኝ። ምንድን ነው እዚጋ የተጠቀምከው? በጣም የሚደንቅ ነው። ለምሳሌ እዛ ቄቤ ያለ ተጽፏል፣ እዚ ላይ ተብሏል፣ እዛ ጋር እኛ እዚ ጋ በላ፣ እዛ ጋ ቤት፣ እዚ ጋ በሶ። እነዚህን ቃላቶች እንዴት ነው የመረጥካቸው? እንግዲህ ይሄ ዋና ዓላማው ምንድን ነው የእኛን ፊደሎች ለማወቅ ለሚፈልግና በተለይ ደግሞ የኛ ሰዎች ልጆቻችን እዚህ የሚያድጉት የራሳችን ፊደሎችን እንዳሉን ለማሳየት የፈለግኩበት እንትን ነው። ይሄኛው ስራ ነው እንዳልሽው ፊደሎቹ በብዛት በቀላሉ አሁን ድሮ ቄስ ትምህርት ቤት የተመራ ያለሁኝ እኔ እና አጋቂ በሰቃነ ነበር የሚኖረው። መጀመሪያ የሄድኩት ቄስ ትምህርት ቤት ነው እና ብዙ ጊዜ ትዝኞሽ እንደሆነ በሶ የመሳሰሉት መጀመሪያ ናቸው። በተለይ በቤ የሚጀምሩ እነሱን ነው መርጬ እንትን ያደረግኩት። ሌላው እንግዲህ ያው ይሄ በቅሟ የምታዩት አቡ ጊዳ ነው የሚለው

እውነታዊ በሆነ ሰውን ሳንጎዳ ደስተኛ ኑሮ መኖር እንችላለን የሚለው ነውና በተለይ በተለይ ያው ከብዙ አመት በኋላ ተመልሼ ሳነበው አሁን ላለንበት ጊዜ ራሱ ትልቅ ምክርና ትምህርት ያለው ስነ ጽሁፍ ስለሆነ ነዚ ውስጥ የጨመርኩት ማለት ነው። ዝሮ በኋላ ይወስደኛል። አየሽ ቤታችን ይሄ ድሮ ቤታችሁ ነበረ። አንተ ያ ጭንቅላት ስለነበረና አሁን ደግሞ አሁንም ይሄ ነገር ጠቃሚ ነው ብለህ ወደዚያ ወደዚህ እና በሕይወትህ ላይ ደግሞ እስኪ ጠቀሜታ እየሰጠ የሚገርም አሁን ይሄ የሚገርም አሁን ይሄ እዚህ ጋር አለው መስቀል ጠባብ ነው ያለው በጣም አሰራሩ፣ በጣም ይሄኛው እንደምታ እንግዲህ ይሄ የሚንጸባረቀው የአሉሚኒየም የሚባል ሜታል ነው እና ምንድን ያደረግኩት ዙሪያውን መልአክቶች ወይም ይ መልአክቶቹ ናቸው ከባው መስቀሉ እንትን የሚያደርጉት እና ይሄ ሲፈለቀቅ ስትከፍችው ማለት ነው መስቀሉን ነው የሚያወጣው እና

ተጠቅሜ ነው። የሐረር አይነት ይመስላል። እንት ነው ይሄ የጨርቁ አይነት እዚህ ደግሞ ውብ ሴት አለች። በጣም ታምር ዶፈሬ ቁላሷ ላይ ደግሞ ትንሽ እንደ አንገት አይነት ያሰረች በአንገቷ ላይ ደግሞ ተለያዩች። በጣም በቃ የኢትዮጵያቶቻችንን ውበት ለማሳየት እዚህ አርቲስቶች አትላንታ ያለነው አንድ ላይ ይህንን ኤግዚቢሽን የምናሳየው አንዱ ፕላናችን ምንድን ነው የአንድ የአርት ጋለሪ ከፍተን ልጆችን አርት የምናስተምርበት እዚህ ሀገር ምክንያቱም እዚህ ሀገር እንደዚህ አጋጣሚ አግኝቶ የኢትዮጵያን የሀገራቸውን ባህልና እና የመሳሰሉትን የማወቅ እንትኑ በጣም ጠባቅ ነው። ስለዚህ ፕላናችን ምንድነው? እንደዚህ ጋለሪ ነገር አዘጋጅተን ዊኬንድ ላይ ልጆች እየመጡ አርት የሚማሩበት ባህላቸውን አፕሬሽት እና የሚማሩበትን መንገድ ለማቅረብ ፕላን እያደረግን ነው። ስለዚህ አዎ፣ ለእኔ ትልቅ ትርጉም አለው። ልጆች ይሄን እያዩ ማደጉና የሚኮሩበት ባህል፣ የሚኮሩበት ቋንቋ እነሱ የሚመስሉ እዚህ ሀገር ከሚያዩዋቸው ሰዎች ባልተለዩ ሁኔታ ጥሩ ኑሮ መኖር የሚችሉ እና የሚኮሩበት ባህል ያላቸውን ሰዎች እንዲያውቁ ማድረጉ ትልቅ እንትን ነው። ስለዚህ እንደዚህ አይነት ፕላን አለ። በጣም የሚደንቅ የሚደንቅ እውነቴ ነው። የፕላናችሁም ሌሎች ሰዎች ጋም ደርሶ የሌሎች ሰዎችም ተሳትፎ ኖሮት ይሄን ነገር እውነቴን ነው እያንዳንዱ እዚህ ያለው ኢትዮጵያዊ መተባበር ያለበት መተባበር አይደለም፣ ግዴታ። ለምን ወደ ልጆቻችን ለማስተላለፍ ባህላችንን፣ ቅርሳችንን ለማስተላለፍና የሀገር ፍቅር እንዲያድርባቸው ለማድረግ እንዲህ አይነት ነገር ስታሳያቸው እና በእውነት እግዚአብሔር ደግሞ ይህንን እንዲያሳካላችሁ ጸሎቴ ነው። በጣም በጣም ነው የማመሰግነው።